የሀገር ግንባታ የትውልድን ኃላፊነት የሚጠይቅ ተግባር ነው። ሀገር ግንባታ ራስ ወዳድነትን ለእኔ ማለትን አለመተሳሰብና ጥላቻን የሚጸየፍ ነው። እንዳለመታደል ሆኖ ግን ባለፉት ረጅም ዓመታት ሀገር በተረጋጋ መንገድ የምትመራበት የሰከነ የፖለቲካ ስርዓት መገንባት ሳትችል ቀርታለች። ይህ ደግሞ ብዙ ዋጋ አስከፍለዋል። አጠቃላይ ከፖለቲካው፣ ከኢኮኖሚው፣ ከማህበረሰብ ጋር ከቴክኖሎጂ ከእውቀት ሽግግር ጋር በተያያዘ ብዙ ወደኋላ እንድንቀን ያገረ ያደረገም ፖለቲካችን ነው የፖለቲካችን ስርዓትና ሀገረ መንግስት ግንባታችን ስርዓት ነው። ለዚህ የሚሆነው አበርክቶ ያደረግነው እራሳችንን ጎጅም ተጎጁም የሚሆን ነው፣ እኛ ነን። አጀንዳም ኢትዮጵያ ውስጥ የማይታዩ እጆች ለኢትዮጵያ መረጋጋትና ለኢትዮጵያ አለመቀጠል አለመስከን፣ ፖለቲካ አለመስከን አለማደግ ብዙ እጆች ቢገቡም እነዚያ እጆችና አጀንዳዎችን ባንድም በሌላ መንገድ የምንሸከማቸው እኛ ነበር። የምንራኮትበት እንጂ የምንግባባበት የፖለቲካ ስርዓት አልነበረ ነው። ህዝቡም ወደ ፖለቲካው ቀርቦ ይሄ ፖለቲካ በኔ ስም በአገር ስም ነው። ፖለቲካ እንግዲህ በህዝብ ስም በሀገር ስም እና ለሀገርና ለህዝብ ተብሎ ነው እሳቢው። ግን ህዝቡም ወደ ፖለቲካው ቀርቦ ዋጋ ከፍሎ ለፖለቲካው ምንድነው ማን ነው ብሎ መመርመርና ከምን መጠየቅ አንጻር የነበረው ክፍተት ፖለቲካ የተገራ የሰለጠነ ዘመን ተሻጋሪና አሻጋሪ ፖለቲካ ሳንገነባ ረጅም ጊዜ ቆይተናል። የሀገርን ጥቅም የሚያስጠብቁ ሀገራዊ አጀንዳዎች ላይ መግባባት ያስፈልጋል የሚለው ገዢ ሀሳብ ሆኖ ይቀመጣል። ነገር ግን ባለፉት ዘመናት ከዚህ እውነት በተጻረረ መልኩ የሀገርን ጥቅም አሳልፎ የመስጠት ችግር አጋጥሞናል። ይህ ደግሞ ስክነት የተሞላበትና የተረጋጋ ፖለቲካ መገንባት ላይ ያልተሰሩ የቤት ስራዎች ስለመኖራቸው ማሳያ ነው። ሀገራዊ ጉዳዮችንና ፖለቲካዊ ጉዳዮችን ያለመለየት ይታያል። ይሄ ባለፈውም በደርግም ዘመን በኢህአዴግም ዘመንም በዚህም ዘመን በስልጣን ላይ ባሉት መንግስታት ጋር በተያያዘ ባለው የፖለቲካ ልዩነት የሀገር ጥቅምን ማሳልፎ የመስጠት ጉዳይ በእኛው ትውልድ ነው። በደርግ ዘመን የደርግ ዘመን እንኳን የምንቆጥረው የነበሩ የትጥቅ ትግሎች ብዙ የሀገር ጥቅሞችን አሳልፎ ሰጥቷል። ለ50 አመትም ለሺ ዘመናትም ለኢትዮጵያ መልከምነት የማያስቡ ሀገሮች እንዲህ አይነት አጀንዳ ለሚይዙ አካሎች በጣም እጃቸውን እያስረዘሙ ሲደግፉ ያለች ለወነዛ ያ ይሄ በራሱ ኢትዮጵያን እየጎዳት ነው ያለውና የኛ ፖለቲካ መውሰድ ያለብን ማረም ያለብን ባሳሰብ ልዕልና ነው። የሀገርን ጥቅም አሳልፎ የማይሰጥ የፖለቲካዊ አስተሳሰብ ልዩነቱ ከሀገራዊ አጀንዳና ከግል ጥቅሙ ጋር የማይጋጭበት ትውልድ መገንባት ይገባል። ይህም የሆነው ግን ከትላንት ስህተቶች ትምህርት መውሰድ ሲቻል ነው። ኢትዮጵያ ውስጥ ችግር ፊዚካሊ አልተገዛንም ብንልም ቨርቹዋሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንትረስት አንጻር መመዘን ከተቸገር እዚያ ማዶ የምንሰማው ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንቸግራለን። መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ተውት ስለሆነ ያን ለመከላከል እንደምራለን። ያደጉት ሀገሮች በውስጥ ጉዳይ በጣም ይነታረካሉ። በውስጥ በሀገራዊ ጉዳይ የሀገራዊ ጥቅም ላይ ጉድ በአንድ ጊዜ ተመልሰው አንድ ይሆናሉ። ያው እንደምታቂ የሚፈልጉት ቀጠናና አህጉር ላይ ደሞ ጫና መፍጠር ከፈለጉ በአንዴ ነው የሚዘንቡት። እኛ እኮ ያገር ህልውናን የሚፈታተና ሀገር አደጋው የሚጥል ነገር ላይ እንኳን አንግባባ። ይሄ የትውልድና የማህበረሰብ ግንባታ ችግራችን እኛ የተገነባንበት የኛም ትውልድ ከኛ ኋላ የነበረው የኛ ሲኖር ትውልድ ጭምር ነው። እና ይህን የምናክመው ቅድም እንዳልኩሽ ሁሉም የየራሱ ሚና መጫወት አለበት። ህዝብ እንደ ህዝብ፣ ህዝብ ግን ስትካፋፊው የምሁራን ሚትዮ የፖለቲካ ኤሊት ሊሆን ይችላል። የመንግስትም፣ የተቃዋሚው ፖለቲካችን መስከን ብቻ ሳይሆን እንደ አዲስ መሰራት አለበት። ያልተሰራ ፖለቲካ፣ ያልተሰራ መሪ፣ ያልተሰራ ትውልድ ቀጣይነት ያላት ተሻጋሪ የሆነች በዓለም ላይ ተወዳዳሪና ተፎካካሪ የሆነች አገር ልትስያ ኢትዮጵያ በመንግስታት መቀየር የማይናወጥ ጠንካራ ሀገረ መንግስት እንዲኖራት ፖለቲከኞች ከራስ የተሻገረ ለትውልድና ለሀገር የሚበጃ ሀሳብ ይዞ መምጣት ትልቁ የቤት ስራቸው ሊሆን ይገባል። ትውልድን፣ ሀገረ መንግስትን፣ ህገ መንግስትን ማጤንና እንደገና ሀገራችን ማየት የተሻለ ይመስለኛል። ከዛ በኋላ መንግስት ወረደ መንግስት ወጣ ለኢትዮጵያ ህዝብ እና ለኢትዮጵያ ሀገር የሀገር ፈተና ህልውና ፈተና ጥያቄ ይመጣል ብዬ አለሁ። ያለን ጊዜ ትንሽ ነው። ፖለቲካችን ለማከብ በጣም ትንሽ ጊዜ ነው ያለን። ኢኮኖሚያችን ለመገንባት ረጅም ጊዜ ሊፈጅ ይችላል። ባንዴ ማቶኝ ነው ጊዜ እሱም በጣም በፈጠነ መንገድ መስራት ይጠይቃል። ግን ይሄ ፖለቲካችን ጉዳይ የመጣው የሀይል አሰላለፍ፣ ቀጠናዊ አሰላለፍ፣ አለማቀፋዊ አሰላለፍ፣ አህጉራዊ አሰላለፉ እኛ ውስጥ ያለንን የቤት ስራ ሳንሰራ ሌላ ሸክም ሊመጣብን ይህንን በላንዴና ለመጨረሻም ጊዜ የሚታከመውን አክሞ የሚያስ መወገድ ያለበውን እሳቤ አስወግዶ ወደ ተሻለ ያሳሰብልልናና ተሻጋሪና አሻጋሪ ሀሳብና እንቅስቃሴዎች ትግበራዎችን ጭምር ማምጣት ህክም አገሪቷን ያክማታል ብዬ አስባለሁ። የሰከነና የተረጋጋ ፖለቲካ ሲኖር ሀገር የተረጋጋ ኢኮኖሚና ፈጣን እድገት እንዲኖራት ያደርጋል። አሁን ላይ የሀገርን እድገት ለማስቀጠልና ሰላሟ የተረጋገጠባት ጠንካራ ሀገር ለመገንባት የሁሉም ዜጋ ኃላፊነት ሊሆን ይገባል።